ኤሜና አራት ሰባት በክፍል አንዱ ላይ ነው ያለነው። እስከ አንድ ሰዓት ድረስ የተለያዩ ሀሳቦች ወደ እናንተ ይሻገራሉ። ለተለያዩ ተቋማት ደግሞ ምርትና አገልግሎታችሁን ለማስተዋወቅ በራችን ክፍት ነው እንላለን። ከዚህ ቀጥለን ደግሞ እንግዲህ አዲስ አበባ አሁናዊ የትራፊክ እንቅስቃሴ ምንድን ነው የሚመስለው የሚለውን ነገር የምንመለከትበት ሰዓት ላይ ደርሰናል። እንግዲህ ከጉግል ላይ ካገኘናቸው መረጃዎች በተጨማሪ እንግዲህ ወደ እናንተ የምናደርሰው ሌላኛው የካሜራ አይናችን እንግዲህ የት ነው ያለው የሚለውን እንደዚሁ የምትቃኙ ነው የሚሆነው። አዲሱ ገበያ አካባቢ ያለውን በዚህ መልኩ ወደ በኋላ ላይ ስንመለስ ወደ እናንተ እናደርሳለን። ቀዳሚ እንግዲህ መረጃችን የሚሆነው ከጉግል ማፕ ያገኘነውን መረጃ ወደ እናንተ ማድረስ ነው የሚሆነው ማለት ነው። አዲስ አበባ በዚህ ሰዓት እንግዲህ ይህን አይነት የትራፊክ እንቅስቃሴ አላት። እዚህ መስቀል አደባባይ አካባቢ ላይ እንግዲህ እንደተለመደው አንዳንድ ቦታዎች ላይ እንግዲህ ቀይ ያለበት ሁኔታ ነው እየተመለከትን ያለ ነው። ደንበል አካባቢ፣ መስቀል አደባባይን ተሻግረን ወደ ቦሌ መሄጃ ደግሞ ጥሩ የሆነ የትራፊክ ፍሰት እየተመለከትን እንገኛለን። ሾላ አካባቢ ላይም ያለው እንግዲህ በአንድ ረድፍ የተጨናነቀ እንዲሁም ነው፣ በሌላኛው ደግሞ መልካም የሚባል የትራፊክ እንቅስቃሴ እንዳለ እየተመለከትን እንገኛለን። ሯይል አካባቢ ደግሞ በምትመለከቱት መልኩ ቀይ የበራባቸው መንገዶችም አሉ፣ እንዲሁም ደግሞ ሌላኛው ደግሞ አረንጓዴ የበራ ነው። እንግዲህ በአንድ በኩል ጤናማ ወይም ደግሞ የትራፊክ ፍሰቱ ጥሩ የሚባል ነው። እንግዲህ ቀዩ አካባቢ ላይ ደግሞ ያው የትራፊክ ፍሰት የመጨናነቅ ሁኔታ እየተመለከት እንገኛለን። ዘውዲቱ እና ካዛንችስ አካባቢ ዘውዲቱ አሁን እንግዲህ ቀይ የበራባቸው አካባቢዎችም አሉ፣ እንዲሁም ደግሞ መልካም የሚባል ፍሰትም እዚህ አካባቢ ላይ እየተመለከት እንገኛለን። ካዛንችስ በሁለቱም በኩል መልካም የሚባል የትራንስፖርት ወይም ደግሞ የትራፊክ እንቅስቃሴ እንዳለ ነው እንግዲህ የምንመለከተው፣ ወደ አንድነት ፓርክ የሚሄደውም ከአንድነት ፓርክም ወደ ካዛንችስ የሚሄደውም ማለት ነው። ሰንጋተራም እንግዲህ እየተመለከታችሁት ባላችሁት መልኩ ጥሩ የሚባል የትራፊክ ፍሰት አለ ሜክሲኮ አካባቢ ላይ ማለት ነው። ሜክሲኮ መርካቶን ደግሞ ስትመለከቱ ቀይ የበራበት የትራፊክ ፍሰቱ በዚህ ሰዓት የተጨናነቀ መሆኑን እየተመለከትን እንገኛለን። ተመልካቾቻችን እንግዲህ ጦር ኃይሎች አካባቢም ደግሞ በአብዛኛው የትራፊክ ፍሰቱ ጥሩ የሚባል እንደሆነ እየተመለከትን ነው። ከዛ ውጭ እንግዲህ ቀይም የበራባቸው አንዳንድ ቦታዎች መጋጠሚያ አካባቢዎች ላይ እንዳሉ ነው እየተመለከትን የምንገኘው። ከዛ ውጭ እንግዲህ አዲሱ ገበያ አደባባይ ላይ ደግሞ ያለውን የትራፊክ እንቅስቃሴ ስንመለከት መልካም የሚባል ነው ያለው። ይሄ መንገድ እንግዲህ ወደ አስኮ ዊንጌት የሚወስደው መንገድ ነው። ይሄኛው ደግሞ ወደ ሱሉልታ መውጫ ወደ ሸገር ማለት ነው። ከዛ ውጭ ይሄኛው ደግሞ በትልቁ ወደ ፒያሳ የሚያመጣ መንገድ ነው። መልካም የሚባል የትራፊክ ፍሰት ነው እየተመለከትን ያለ ነው። ግን እዚህ አካባቢ ላይ ቀይ የበራበት ሁኔታ እየተመለከትን እንገኛለን። ግን ወደ አዲሱ ገበያ አካባቢ ያለው የትራፊክ እንቅስቃሴ በሶስቱም አቅጣጫዎች መልካም የሚባል ነው ማለት ነው። ከዛ ውጪ እንግዲህ አሁን የካሜራ ሌንሳችን ደግሞ ያለበት ቦታ እንመለከታለን ማለት ነው። በዛ ስፍራ ላይ ባልደረባችን መቅደስ ደምስ እንደምትመለከቱት እንግዲህ መረጃ ልታደርሰን ቆማለች። መቅደስ እንደምን አመሸሽ? የያዝሽውን መረጃ ወደ ተመልካቾቻችን ማድረስ ትችያለሽ? ምሽት አልአፈወርቅ፣ ተመልካቾቻችንም እንደምናመሻችሁ። አሁን የምንገኘው እንግዲህ በጉለሌ ክፍለ ከተማ ወረዳ ስምንት ልዩ ቦታው አዲሱ ገበያ በሚባለው አካባቢ ነው። አዲሱ ገበያ አደባባይ ላይ መገኛችን አድርገናል። እንግዲህ ይህ አደባባይ ደግሞ ከጊዮርጊስ ብሎም ከአስኮ እና እንግዲህ ወደ ስሎታ የሚወስደው መንገድ አካፋይ ቦታ ላይ ነው የምንገኘው። አጠቃላይ የትራፊክ እንቅስቃሴ ወይም ደግሞ እኛ የተመለከትነው አለ እንግዲህ ለቀቅ ያለና እንግዲህ የተሻለ የሆነ የትራፊክ ፍሰት ያለበት ሰዓት ላይ ነው አሁን የምንገኘው። ሙያዊ ማብራሪያ ደግሞ ሊሰጡን እዚህ አጠገባችን አቶ ባህሩ ወልጅራ ከተማ በጉለሌ ክፍለ ከተማ የትራንስፖርት ጽሕፈት ቤት የሕዝብ ትራንስፖርት ስምሪትና ቁጥጥር አስተባባሪ ጊዜ ጠግባችን ናቸው። ሙያዊ እይታቸውን ደግሞ የሚያጋሩን ይሆናል። በጣም አመሰግናለሁኝ። እንግዲህ አሁን እንግዲህ በምንገኝበት ሰዓት ላይ አጠቃላይ ነባራዊ የትራፊክ እንቅስቃሴው ምን ይመስላል? ይኸው እንደምታዩ የእኛ ክፍለ ከተማ ጉለሌ በሁለቱም በኩል ከአዲስ አበባ በሸገር ከተማ ጋር ነው የሚዋስ ነው። በሁለቱም በኩል በጠረፍ ላይ ነው የሚገኘው ማለት ነው በሁለቱም በኩል ማለት በአዲሱ ገበያ በስልልታ በአስኮ በኩል ደግሞ በቡራዩ ጋ ነው የምዋሰነው። ብዙ አብዛኛው የመንግስት ሰራተኛ አዲስ አበባ የምሰራው ሁሉ በብዛት ማለት ይቻላል ቡራዩ ሸገር ውስጥ ነው የምኖረው። አብዛኛው በቡራዩ፣ አብዛኛው ደግሞ በስልልታ ነው የምመጣው። ጠዋት ጠዋት ያው ህዝቡ፣ የህዝብ ፍሰት ወደዚህ ነው ማለት ነው። በሁለቱም በኩል ጠዋት ስታይ ከቡራዩ የምመጣ ሁሉም ወደ አዲስ አበባ ነው የሚመጣ ከሱሉልታ የሚመጣ ሁሉ ከሚዘንም ከጫንጮ እስከ ጫንጮ ድረስ ማለት ነው ወደዚህ ነው የህዝብ ፍሰቱ ወደዚህ ነው። ያኔ ከዛ የሚያመጡት የህዝብ ትራንስፖርት መኪናዎች እዚህ ያደርሱና ከዚህ ደግሞ ወደዛ መመለስ የሚመለስ ሰው አያገኙም። ያኔ ትንሽ እዚህ ቆይቶ ወደ ሱሉልታ የሚመለሰውን ሰው መጠበቅ ጊዜ ይፈጃል ማለት ነው። ከአስኮ የሚመጣው ወደ ፒያሳ መጥተው ወደ አውቶብስ ተራ መጥተው ከዛ ወደ ቡራዩ ወደ ሸገር የሚመለሰውን ተሳፋሪ እስከሚያገኝ ጊዜ ይጠይቃል ማለት ነው። ይሄ ትንሽ የህዝብ ትራንስፖርት ጠዋት ጠዋት ወደዚያ አለ ወን ወይ ነው በቃ በአጭሩ ወን ወይ ነው። በምሽቱ ሰዓት ላይ እንዴት ነው? ስቲ ነባራዊ ሁኔታውን ያስረዱኝ። አሁን ላይ ያለውን በተለይ ደግሞ በምሽቱ ላይ እንደምታየው፣ አሁን እንደምታየው ሁሉም ሰው ከመሀል ከተማ እስከ መገናኛ ከለሚኩራ ከአቃቂ ከላፍቶ ከቅርቆስ ወደዚህ ነው የሚወጣ። ጠዋት ወደዛ ሴድ የነበረ አሁን ደግሞ ከአስር ሰዓት በኋላ ወደዚህ ነው ማለት ነው የህዝብ ፍሰቱ እንደሚታዩ፣ ወደዚህ ነው። ወደ የት? ወደ ሱሉልታ፣ ወደ ሚዘን፣ ወደ ጫንጮ በአስኮ በኩልም እንደዛው ወደ ማርያም ወደ ክላ ወደ እስከ ክላ የሚሄድ በት ሁኔታ አለ። ያኔ የህዝብ የትራንስፖርት መጨናነቅ ይኖራል ማለት ነው። ቀደም ብዬ እንዳነሳው ልሽ ጠዋት ወደዚህ እንደሚመጣ ከዚ መጥቶ ወደዚህ ወደዛ የሚመለሰው ሰው እንደሚያወጣ፣ አሁን ደግሞ ከዚህ ወደዛ የሚጭነው ተሽከርካሪ ወደዚህ ለመመለስ ጊዜ ይጠይቃል ማለት ነው። ከዛ ወደዚህ የሚመለሰው የሚጭነውን ሰው እስኪ ሞላለት ጊዜ ይጠይቃል። ስለዚህ ትንሽ ጋፕ ይፈጠራል፣ በዚህን ጊዜ ማለት ነው። ይሄ ነው ያለው። በዛ ላይ ይህ ትራንስፖርት ተጠቃሚ በጣም ይበዛል። ይህ ሁኔታ አለ። አሁን እርስዎም ቀደም ብሎ እንዳስረዱኝ ወደ ተለያዩ አካባቢዎች ወደ ቡራዩ ሱልጣን ጨምሮ እንግዲህ በርካታ ፍሰት ያለበት አካባቢ ነው። እና ነዋሪው ምን መጠቀም ይችላል? እንግዲህ አማራጭ መንገዶች እና አማራጭ መፍትሄ ሀሳቦችን እርስዎ ምን ያቀርባሉ? አሁን እንዳልኩሽ በዚህ በተለይ በሱልጣማ መስመር የከባድ መኪናዎች ከዛ ወደዚህ ስመጡ መንገዱ የመጨናነቅ ባህሪ አለ። ይህም እንደ አንድ ችግር ነው ያየ ነው። በክፍለ ከተማችን ህዝቡ ያኔ ምን አማራጭ መጠቀም አለበት በሚለው ላይ ወደ ቤቱ ስለሚገባ ወደ ቤቱ የሚገባው ሰው መኪና መማረጥ የለበትም። ባገኘው በቅጥቅጥም መሄድ እንደ አንድ አማራጭ መጠቀም አለበት። በአሊያንስም እንደ አንድ አማራጭ መጠቀም አለበት። በታክሲ በዛ በዘለለ የማስ ትራንስፖርት አገልግሎትን ከዲፖ ጋር፣ አንበሳ ትራንስፖርት አገልግሎት የሚሰጡ አሉ። ከእነሱ ጋር ስለምንሰራ በቅንጅት ስለምንሰራ እሱንም እናስገባለን። ያንም ከሚመርጡት በዛም ተጠቅሞ ወደ ቤታቸው ቢገቡ የተሻለ ይሆናል የሚል ሃሳብ አለ። እናመሰግናለን በጣም። ተመልካቾቻችን ቀደም ብላችሁ እንግዲህ ከባለሙያው ለመስማት እንደሞከራችሁት እኔም ደግሞ ለመልከት እንደሞከልኩት እንግዲህ ወደ በርካታ አካባቢዎች ዜጎች የሚያቀኑ እንደመሆናቸው በዚህ አካባቢ እንግዲህ ከፍተኛ የሆነ የትራፊክ ጭንቅ ያለበት ቦታ እንደሆነ በምልከታችን ነው እንግዲህ ማረጋገጥ የቻለው። በመሆኑም ደግሞ ባለሙያውም ምክረ ሀሳብ እንዳቀረቡት ሁሉ የተለያዩ የትራንስፖርት አማራጮችን የህዝብ የትራንስፖርት መስጫ አገልግሎቶችን መጠቀም እንዳለባቸው ጭምር እንደ ምክረ ሀሳብ ሰጥተዋል። የእኛም አጠቃላይ መልእክት ይሄው ይሆናል ማለት ነው። አፈወርቅ ለጊዜው ያለኝ መረጃ ማስረጃ ይህንን ይመስላል። መቅደስ ደምስ ለመረጃዎች እንዲሁም ደግሞ እንግዳችን ደግሞ ለምክር ሀሳባቸው አመሰገንን። መልካም ምሽት ይሁንላችሁ ተመልካቾች።